ምዕራፍ 38 ይሁዳና ትዕማር። በዚያም ወራት እንዲሆነ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙ የራስ በሚባል በአዶሎማዊውም ሰው ዘንድ አደረ። ከዚያም ይሁዳ የአንድ ከነአናዊ ሰው ሴት ልጅን አየ። ስሟም ሴዋ ይባላል ወሰዳትም፣ ወደ እርሷም ገባ፤ ጸነሰችም፤ ወንድ ልጅንም ወለደች፤ ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፤ ወንድ ልጅን ወለደች፤ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች፤ ስሙንም ሴሎም ብላ ጠራችው። እነርሱም በወለደች ጊዜ ከሴቢ በሚባል ሀገር ነበረች። ይሁዳም ለበኩር ልጁ ሴር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም፣ አውናን ወደ ወንድምህ ሚስት ግባ፣ አግባትም ለወንድምህም ዘርን አቁምለት አለው አውናንም ዘሩ ለእርሱ እንዳይሆን አወቀ ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይተካ ዘሩን በምድር ያፈሰው ነበር ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት እንዲህ ያድርጓልና እርሱንም ደግሞ ቀሰፈው ይሁዳም ምራቱን ትዕማርን ልጄ ሲሎ እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞትብኝ ብሏልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ዘመኗን በተፈጸመ ጊዜ የይሁዳ ሚስት ሼዋ ሞተች። ይሁዳም ተጽናና የበጎቹን ጠጉር ወደሚሸልቱት ሰዎች ወደ ተምና ወጣ። እርሱም አዶሎማዊው በግ ጠባቂው ኤራስም ለምራቱ ትእማር እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊዋን ለበሰች፣ ተሸፈነችም ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስትም እትሆነው ዘንድ እርሷን ሊሰጠው እንዳልፈለገ አይታለችና፣ ይሁዳም በአያት ጊዜ ዘማ መሰለችው ባያት ጊዜ ዘማ መሰለችው። ፊቷን ተሸፍና ነበርና አላወቃትም። ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበር። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ ልክልሽ አለው አላት። እርሷም እስክትክልክልኝ ድረስ መያዣ አስጠኝ አለችው። እርሱም ምን መያዣ አልስጥሽ አላት። እርሷም ቀለበትህን፣ ኩፌትህን፣ በእጅ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰችለት። እርሷም ተነሥታ ሄደች። መጎና መጎናጻፊዋን አውልቃ የመበለትነቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በበቅ ጠባቂው በአዶሎማዊው እጅ የፍየሉን ጠቦት ላከላት፣ እርሷንም አላገኛትም። እርሱም የአገሩን ሰዎች በዔናይም በመንገድ ዳር ተቀምጣ የነበረች ዘማ ወዴት ናትን ብሎ ጠየቃቸው። እነርሱም በዚህ ዘማ አልነበረችም አሉት። ወደ ይሁዳ ተመልሶ እንዲህ አለው፣ አላገኘኋትም። የአገሩ ሰዎች ደግሞ ከዚህ ዘማ የለችም አሉ አሉኝ አለው። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ እነሆ ፍየሉን ጠቦት ላኩላት፣ አንተም አላገኘሃትም አለ። እንዲህም ሆነ ከሶስት ወሮ በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ እነሆ በዝሙትም ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ሲወስዷት ወደ አማቷ እንዲህ ብላ ላከችበት። ተመልከት ይህ ቀለበት ይህ ኩፌት ይህ በትር የማን ነው? ይህ ጽንስስ የማን ነው አለችው ይሁዳም አይቶ ከእኔ ይልቅ ተማር እውነተኛ ሆነች ልጄን ሴሎምን አልሰጠኋትምና አለ። ትገደል ለማለትንም ተወ። ደግሞም አላወቃትም። መውለጇ በደረሰ ጊዜ እነሆ መንታ ልጆች በወዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች፣ ይህ መጀመሪያ ይወጣል፣ አለች። እንዲህም ሆነ። እጁን በመለሰ ጊዜ እንሆ ወንድሙ ወጣ። እርሷም ለምን ጥሰ ወጣ ስትል ስሙን ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙም ዛራ ተባለ።